ሰላም ጤና ይስጥልን ተመልካቾቻችን፣ ይህ የአማራ ሚዲያ ኮርፖሬሽን ነው። ከደሴ ስቱዲዮ ለሰዓቱ የተዘጋጁ ዜናዎችን ይዘን ቀርበናል። ከዜናዎቹ ጋር ተመስገን አሰፋ ነኝ። አብራችሁን ቆዩ። ቀልጣፋና የተሟላ የጤና አገልግሎት ለሕብረተሰቡ እየሰጠ መሆኑን የከሚሴ ጠቅላላ ሆስፒታል አስታወቀም። የሆስፒታሉ ታካሚዎችና አስታማሚዎችም ሆስፒታሉ በሚሰጣቸው ጥራት ያለው አገልግሎት መደሰታቸውን ተናግረዋል። ኢማም ኢብራሂም የጤና አገልግሎት መቋረጥ ከሌለባቸው አስፈላጊ የህዝብ አገልግሎቶች ውስጥ ዋነኛ ተጠቃሽ ነው። የከሚሴ ጠቅላላ ሆስፒታል እንደ ወትሮ ሁሉ የተሟላ የጤና አገልግሎት እየሰጠ ይገኛል። አሚኮ ያነጋገራቸው ታካሚዎችና አስታማሚዎች ተገቢውንና ጥራት ያለው ሕክምና እያገኙ መሆኑን አስረድተዋል። ዶክተሮቹ በጣም በጣም ነው የለፉ። በጣም በጣም ፍጥነት አላቸው ሁለተኛ ነገር ደግሞ መድሃኒት ሲሰጡም አንደኛው ሲሄድ አንደኛው ይመጣል። በጣም ነው የሚከታተሉት። አልሐምዱሊላህ ከመጣን ጀምሮ በደህና የተንከባከቡ ነው። ይኸው ልጃችን ለውጥ አሳይቷል። ስንመጣ በጣም አሞብን ነበር። እድለኞች ነው፣ እንደተባለው አይደለም። በደህና እንክብካቤ አግኝቶልናል። እዚህ ደረጃ ይኸው ደርሰናል። ጠዋት ላይ ሶስት ሰዓት ላይ የሚገቡት ተረኞቹ መታያ ያሉት ከዛ 12 ሰዓት ላይ ደግሞ መጥቶ የሚገቡ ተያሉ ማታ እንደገና ይመጣሉ። መድኃኒት ሰጧታል። በሆስፒታሉ በተለያዩ ክፍሎች የሚሰሩ ባለሙያዎች ሙያዊ ስነ ምግባርን አክብረው እየሰሩ መሆኑን ተናግረዋል። አጠቃላይ ቶታል ስታፉን ሰብስበን ውይይት አድርገን በውይይታችን የተግባባንበት ሀሳብ አለ። እሱም ምንድን ነው? ጥያቄያችን የሁላችንም ነው። ጥያቄያችን ስንጠይቅ ግን፣ ቅድሚያ ለማህበረሰቡ ቅድሚያ ሰጥተን ስራችንን እየሰራን ጥያቄያችንን እንጠይቃለን በሚል ተግባብተን ምንም አይነት ባለሚያ ካለበት ቦታ ላይ ለአንድ ቀን ለደቂቃም ሊሆን ይችላል ከስራ ገበታው ላይ ሳይጠፋ አገልግሎቱን በመስጠት ላይ ሙሉ አገልግሎቱ በመስጠት ላይ እንገኛለን። ሕክምና ስራ ከሰው ሕይወት ጋር የተያያዘ ስለሆነ ማንኛውም አይነት ጥያቄ በሚኖርበት ጊዜ ስራችን እየሰራል ጥያቄያችንን ይፈታል ብለን ለምናስበው አካል መሰረታዊ በሆነ መልኩ ያሰራር ስርአት አለው። በስርአቱ መሰረት ጥያቄያችንን እያቀረብ ነው። እኛ መደበኛ ስራችን እየሰራል ጥያቄያችንን፣ መደበኛ ስራችን እየሰራል ጥያቄያችንን ለሚመለከተው አካል እያቀረብ ይፈታል የሚል ተስፋ አለ። ጥያቄዎች ይኖሩ ይችላሉ፣ ሎሪ ፍሬሽ ይደረጉ ይችላሉ ግን ጥያቄዎችን ሰላም በሆነ መንገድ ሰላም በሰፈነበት መንገድ እመልሳለን። እየሰራን ጥያቄዎችን እንጠይቃለን። ጥያቄዎች አሉ። እነዚህ ጥያቄዎች ግን የሁሉም ሰው ከስር እስከ ላይ ያለው አመራሩም ሆነ የሚያቀርብ ጥያቄዎች ናቸው። ከደሞዝና መሰል ጥቅም አቅሞች የሚነሱ ጥያቄዎች ይኖሩ ይችላሉ። እንደ ሀገርም እንደ ተቋም የሚነሱ ጥያቄዎች ነው። እነዚህ ጥያቄዎች ግን እኛ በእኛ ተቋም ደረጃ ምን መሰል ጥያቄዎች ስለሆኑ ጥያቄዎቹን ለበላይ አመራሮች እኛ የምናነሳቸው ናቸው የምንጠይቃቸው ናቸው። የከሚሴ ጠቅላላ ሆስፒታል ስራ አስኪያጅ ካሊድ ሙስጠፋ ሆስፒታሉ እንደ ሁልጊዜው በሙሉ አቅም አገልግሎቱን በጥራት እየሰጠ ነው ብለዋል። እንደ ወትሮ ሁሉ መደበኛ አገልግሎቶች፣ ኢመርጀንሲዎች፣ ኦፒዲዎች፣ ኦፕሬሽኖች፣ በቀጠሮ የሚሰሩ ኦፕሬሽኖች፣ ራውንድ ሞርኒንግ ሴሽን፣ ሌሎች የጤና ትምህርቶች፣ ሁሉም እንደቀጠሉ ናቸው። በእርግጥ እዚህ ያለው ሰራተኛ ምንም አይነት ጥያቄ የለውም ማለት ሳይሆን ጥያቄዎች ይኖሩታል። እንደ ሀገር ያለ አቅም አለ። ያንን ተረድቶ አገልግሎት የሚሰጥ ብዙ ሰራተኞች አሉ። እነዚህ ጥያቄም ቢኖራቸው በግልጽ ፎርማል በሆነ መልኩ ተቋሙ የሚጠይቀውን ተቋሙ እየጠየቁ ምንድነው ማድረግ ያለብን የሚለውን ነገር በተለያየ ጊዜ የውይይት ጊዜዎችም ስላሉን በዛ ጥያቄዎች የቀረቡ ምላሹ የተሰጡ ነው። እንደ ሀገር ያሉ ጥያቄዎች ደግሞ እንደ ሀገር መልስ ሲሰጥ በዛ መልኩ ጠብቆ አገልግሎቱን እየሰራ እየሰጠ ጥያቄው መጠየቅ የሚችልበት ሁኔታ ምክክሮችንም አድርገናል። የጤና ባለሙያው የሚያነሳቸውን ጥያቄዎች ለማስመለስ ከሚመለከታቸው አካላት ጋር እየሰሩ መሆኑንም ጠቁመዋል። በየደረጃው ያለው የኬስ ቲም የተለያዩ አደረጃጀቶች አሉ፣ የውይይት ጊዜያቶች አሉ። የመልካም አስተዳደር ጥያቄዎች ካሉ በዛ መሰረት የምንችለውን እየፈታን፣ ሎካሊም እያመቻቸን ነው። በተለይ ኑሮ ውድነቱ የትም አለ ስለዚህ በየትኛው መልኩ ነው በተለይ ከመኖሪያ ቤት አኳያ የከተማ አስተዳደሩም፣ ከንቲባዎች፣ ሌሎችም በጣም ቅርብ ናቸው ለዚህ ተቋም፣ ለሰራተኛው በጣም ግልጽ ናቸው። አቅም በፈቀደ መልኩ ምቹ ሁኔታ ከመፍጠር አኳያ ብዙ ነገር እየተሰራ ነው ያለው። ይሄ ዛሬ ሳይሆን ትናንትም በሚቻልበት አቅባብ እየተሰራ ያለ ነገር ነው። ከ18 ሚሊዮን ብር በላይ በሆነ በጀት አርሶ አደሮችን ተጠቃሚ የሚያደርጉ የመስኖ ግድብና የካናል ስራዎችን እየሰራ መሆኑን በኦሮሞ ብሔረሰብ አስተዳደር የጅሌ ጥሙጋ ወረዳ ግብርና ጽህፈት ቤት አስታወቀም። ፕሮጀክቶቹ አርሶ አደሮች በአመት ሁለት ጊዜና ከዚያ በላይ እንዲያመርቱ በማድረግ የምግብ ዋስትናቸውን እንዲያረጋግጡ ያግዛሉ ተብሏል። የወረዳው አርሶ አደሮች በበኩላቸው ጉልበትና ጊዜያቸውን በመቆጠብ ውጤታማ እንደሚያደርጋቸው ተናግረዋል። መረጃው የጅሌ ጥሙጋ ወረዳ የመንግስት ኮሚኒኬሽን ነው። ፊኒክስ ሀየሎም ታቀርበዋለች። በተያዘው በጀት ዓመት ከ18 ሚሊዮን ብር በላይ በሆነ የምግብ ዋስትና በጀት የመስኖና ካናል ስራዎችን እያከናወነ መሆኑን በኦሮሞ ብሔረሰብ አስተዳደር የጅሌ ጥሙጋ ወረዳ ግብርና ጽህፈት ቤት ኃላፊ አቶ አብዱ መሐመድ ሰይድ ተናግረዋል። ሶስት ፕሮጀክቶች ናቸው ያሉት። በዚህ በምግብ ዋስትና ካፒታል በጀት አንደኛው መረዋ ቀበሌ ላይ የምትመለከቱት ነው። ሌላ በተጨማሪ ደግሞ በተመሳሳይ ጥቁሬ ጎሮዳው ቀበሌ ወደ 950 ሜትር የሚሆን ካናል ኤክስቴንሽን ስራ ሰርተናል። ሶስተኛው ፕሮጀክታችን በጤ ቀበሌ እና ጎረድሬ በደና ቀበሌ ሁለቱ ቀበሌዎች ላይ በተፈጥሮ ሀብት ስራ የምንሰራቸው የተፋሰስ ልማት ስራዎች። እነዚህ የተፋሰስ ልማት ስራዎች ላይ አርሶ አደሩ ፍራፍሬ ወጣቶች ተደራጅተው ፍራፍሬ እያለሙ ይገኛሉ። ወደ ስድስት ሄክታር መሬት ላይ እነዚህን አርሶ አደሮች ደግሞ በዘላቂነት የፍራፍሬ ልማቱን የንብ እርባታ በማቀናጀት እየሰሩ ስለሆነ ለእነሱ የውሃ አቅርቦት ስራ ለመስራት ማቴሪያል ገዝተን ሬዲ አድርገን ወደ ስራ ለማስገባት ዝግጅታችን ጨርሰናል። አመራሮቹ ከፕሮጀክቶች መካከል አንዱ የሆነውንና በመረዋ ሀደሬ ቀበሌ እየተገነባ ያለውን የመስኖ ግድብ የስራ እንቅስቃሴ ተመልክተዋል። የአካባቢው አርሶ አደሮች በውሃ ሞተር ውሃን ከወንዝ ጠልፈው ለማልማት አቅማቸው የማይፈቅድ በመሆኑ በአመት አንድ ጊዜ ብቻ እንደሚያመርቱ ኃላፊው ይገልጻሉ። ይህንን የአርሶ አደሩን የአመራረት ዘዴ ለመቀየር ያስችል ዘንድ ግንባታው በፍጥነት እየተከናወነ መሆኑንም ተናግረዋል። መሬቱ ትንሽ ሌቭሉ ዝቅ ያለ ስለሆነ ውሃው በሞተር ፓምፕ ብቻ አቅም ያለው አርሶ አደር እየሳበ ወደ ማሳው እያስገባ ሲጠቀም የነበረ ቢሆንም በአመት አንድ ጊዜ ብቻ ያው የነዳጅ ውድነት አለ፣ የአርሶ አደር ያቅም እንትን ችግር ስላለ በዛ ችግር ምክንያት በርካታ አርሶ አደሮች በስራ ላይ አይሳተፉም ነበር። ስለዚህ ይህን ችግር ለመፍታት በዛ አመት አቅደን ከተመደበልን ሁለት እጥፍ የሚሆነውን ወደ ዘጠኝ ነጥብ አንድ ሚሊዮን ብር እዚህ ፕሮጀክት ላይ መድበን ግድቡንና አምስት መቶ ሜትር ካናል ግንባታ እየሰራ እንገኛለን። አሁን ኦልሞስት ካናሉ ወደ 350 ሜትር ሰርተናል። ቀሪ 150 ሜትር ብቻ ነው የሚቀረን። ግድቡም ተሰርቶ ተጠናቋል። ፕሮጀክቱ ሙሉ በሙሉ ሲጠናቀቅ 89 ሄክታር መሬት በማልማት 130 አርሶ አደሮች በአንድ ጊዜ በክላስተር እንዲያለሙ እድል ይፈጥራልን ብለዋል። ነው ይሄ ሙሉ በሙሉ ፕሮጀክቱ ሲጠናቀቅ ወደ 130 አርሶ አደሮችን በአንድ ጊዜ በክላስተር ወደ ልማት እንዲገባ ትልቅ እድል ይሰጣል ማለት ነው። በዚህ እንግዲህ ግድቡ ከግድቡ በላይ ያሉ የተወሰኑ ወደ ሶስት ሄክታር አራት ሄክታር የሚሆኑ የምትመለከቷቸው መሬቶች አሉ። እነዚህ መሬቶች ያው ግድቡ መስራት በሚች የምንችልበት ውሃው ከተገደበ በኋላ ወደ ማሳ ሊገባ የሚችልበት ድረስ ያለው ነው ወደ ስራ የገባው። በተጨማሪ ግን እነሱም እንዲጠቀሙ ለማድረግ ሞተር አርሶ አደሮቹ ሞተር አቅርቦት አድርገን ከግድቡ በሞተር ፓምፕ እያደረጉ እዛም እንዲጠቀሙ የማድረግ ስራ እየሰራ እንገኛለን ማለት ነው። የምረ ዋሃ ደሬ ቀበሌ አርሶ አደሮች ከዚህ ቀደም በመስኖ ለማልማት የሚጠቀሙበት መንገድ አድካሚ እንደነበር አስታውሰው የመስኖ ግድቡ ድካማቸውን በመቀነስ የተሻለ ምርት ለማምረት እንደሚረዳቸው ይናገራሉ። እስከ ዛሬ የህዝብ ጉልበት የፈጀን ተጠቃሚም ማኖሉም የማንሆንበትን ምክንያት ውሃ የመጥለቅለቅ ባህር ያለ ያለ አግባብ በመግባቱ ማለት ነው። ስለዚህ አሁን ካናል መገንባቱ ለእኛ ትልቅ ሚና ነው። መስራት የያዝነው በቦይ ነው። አሁን ካናኑ የተሰራ ነው። ካናኑ ከተሰራ ደግሞ የበለጥ ደስተኛ ሆነን የተሻለን ነገር ማዝመር እንችላለን። በቦይ ግን በጣም ከባድ ልፋት ነው ያለው። በጣም ከባድ ልፋት ነው። አሁን ካናኑ ከተሰራ የበለጥ ስንዴ መሆን ማንኛውም ማዝመራ መስራት እንችላለን። በወረዳው ያሉ አርሶ አደሮች አብዛኛዎቹ የምግብ ዋስትና ፕሮግራም ተጠቃሚዎች ናቸው ያሉት አቶ አብዱ መሀመድ ሳይድ የመስኖ ፕሮጀክቶቹ አርሶ አደሩ የምግብ ዋስትናውን እንዲያረጋግጥ ትልቅ አቅም የሚፈጥሩ ናቸው ብለዋል። በክልል አቀፍ ፈተና የተሻለ ውጤት ለማስመዝገብ ዝግጅት እያደረጉ መሆናቸውን በኮምቦልቻ ከተማ የስድስተኛና ና የስምንተኛ ክፍል ተማሪዎች ተናገሩ። ተማሪዎችን ውጤታማ ለማድረግ የሚያስችሉ የተለያዩ ተግባራትን እያከናወነ መሆኑን የኮምቦልቻ ከተማ አስተዳደር ትምህርት መምሪያ አስታውቋል። ሰላሃዲን ሰይድ ተጨማሪ ዘገባ አለው። የ2017 ዓ.ም የስድስተኛና ስምንተኛ ክፍል ማጠናቀቂያ ፈተና በሁለት ዙር ፈተናውን ለመስጠት የተለያዩ የቅድመ ዝግጅት ስራዎች እየተሰሩ ይገኛሉ። በኮምቦልቻ ከተማ የሚገኙ የስምንተኛ ክፍል ተፈታኞች የተሻለ ውጤት ለማምጣት እንደተዘጋጁ ለአሚኮ ተናግረዋል። እኔ የተሻለ ውጤት ለማምጣት ጠንክሬ ማንበብ ጓልግርግች ጋር የተገናኘን እናነባለን፣ እና ትምህርት ቤቱ ብዙ ድጋፎች ያደረጉልናል። ለምሳሌ ማጠናከሪያ ትምህርት እና ደግሞ የቀለም ትምህርት ፖለቲካዊ ብዙ ተማሪዎች ይማራሉ። የተለያየ ድጋፎችን ያደርጉልናል መምህሮችም። ሚኒስትሪ ጥርጥር አምጥቼ ያልፋለሁ ብዬ አስባለሁ። ሁላችንም ተዘጋጅተናል። እኔ በበኩሌ የሚኒስትሪ ፈተና ጥርጥር እንደማመጣ እርግጠኛ ነኝ። በትምህርት ቤቱ ትልቅ ድጋፍ አርገውልናል። የቀለም ኢትዮጵያን ማራለን ና ወር ትምህርት አለ እና በቤት ደግሞ ጥሩ ጥናት ያረኩ ነው። የፈለገ ጥበብ አንደኛ ደረጃ ትምህርት ቤት ርዕሰ መምህርት ሀይማኖት ጋረድ ና የየጎፍ አጠቃላይ አንደኛ ደረጃ ትምህርት ቤት ርዕሰ መምህርት መሪ መሐሰን ተማሪዎች የተሻለ ውጤት እንዲያስመዘግቡ የተለያዩ ድጋፎች እየተደረገ መሆኑን ገልጸዋል። ከባለፈው ዓመት ተሞክሮ ወደ ኋላ መመለስ ስለሌለብን የተሻለ ለመስራት ቀድመን ህዳር 21ን የጀመር ነው። ህዳር 21 ስንጀምር የመጀመሪያ ውይይታችን ከልጆቹ ጋር ነው። ምቹ ሁኔታ ፈጠር ልጆቹ በተቃራኒ ይፈረቃሉ ተቃራኒ ፈረቃን በምንደግፍበት ሰዓት ደግሞ ተጨማሪ ቅዳሜን ስድስቱንም ትምህርት ሚኒስትር የሚወስዷቸውን በክፍለ ጊዜ የሰጠ ናቸው። እንደዚህ አድርገን እያስተማር ነው። ስድስቱንም ተጨማሪ ሁለት ሁለት ቀን ይሰጣሉ ማለት ነው። መቶ ፐርሰንት ለማሳለፍ እየሰራ እንገኛለን ማለት ነው። የቲቶሪያል ፕሮግራሙም እንደዚሁ ቅዳሜና እሁድ በትምህርት ሰዓት በቃ በኖርማል የትምህርት ሰዓት እየተሰጠ ነው። እንደ ትምህርት ቀን ሆኖ ማለት ነው። ለአንድ ሰዓት አንድ ትምህርትን ያገኛሉ። እዛ ላይ በጣም ወሳኝ ወሳኝ የሚባሉ እንትኖች ይዘቶች እንዲደገሙላቸው ይደረጋል። ጥያቄዎች በብዛት ይሰራሉ፣ ክፍል ውስጥ ማለት ነው። ተማሪዎችም ያልገባቸውን ደግሞ ከዛ ከተማሩትም እንዲሁም አንብበው ካገኙት ነገር ይዘው እንዲመጡ ይደረጋል። በመምህራን ማብራሪያ ይሰጥበታል። እዛው በቡድንም እየተሰራ እያደቀ የሄደበት አግባብ አለ። የትምህርት ጥራትን ከማስጠበቅ አኳያ የተለያዩ ስራዎች እየተከናወነ መሆኑን የገለጹት የኮምቦልቻ ከተማ አስተዳደር ትምህርት መምሪያ ኃላፊ መንግስቱ አበበም ለክልል አቀፍ ተፈታኞች እየተሰጠ ያለው ድጋፍና ክትትል ተጠናክሮ ይቀጥላል ነው ያሉት። ባለፈው ዓመት ያስመዘገብነው ውጤት በአንጻራዊነት ጥሩ ነው። እንግዲህ እንደ ሀገር ከተመዘገበው እንደ ክልልም ከተመዘገበው ውጤት አንጻር ስናየው ጥሩ ነው። በስድስተኛም ስምንተኛ ክፍልም የተመዘገበው ውጤት በጣም የተሻለ ነው። ነገር ግን በቂ ነው ማለት አይደለም። ካስቀመጥ ነው ግብ ከምንፈልገው ውጤት አኳያ የተመዘገበው ውጤት በቂ ነው ማለት አይደለም። በዚህ አመት ደግሞ ከዛ የተሻለ ውጤት ለማስመዝገብ ከመጀመሪያው እንግዲህ መስከረም ጥቅምት ወር አካባቢ ጀምረን ነው ስራ እየሰራን የመጣ ነው። አሁን እሱን የማጠባበቅ የማጠናከር ስራ ነው እንጂ አዲስ ነገር በቀሪ ጊዜ ለመፍጠር አይደለም። ይህን እንግዲህ በቀሪውም ጊዜ ይበልጥ አጠናክረን የምንቀጥል ይሆናል ማለት ነው። ትምህርት የሁሉም ድርሻ በመሆኑ የሚመለከታቸው አካላት ለትምህርት ጥራት አበክሮ እንዲሰራም መምሪያ ኃላፊው አሳስበዋል። የተከበራችሁ ተመልካቾቻችን ከአማራ ሚዲያ ኮርፖሬሽን ደሴ ስቱዲዮ ለሰዓቱ የያዝናቸው ዜናዎቻችን እስካሁኖቹ ናቸው። ስለተከታተላችሁን እናመሰግናለን። ተመስገን አሰፋ ነኝ። በያላችሁበት መልካም ጊዜ